ያል ነገሮች አሉ ወይ፣ በቴክኖሎጂ ወይ በሰርጀሪ ቢወገዱ ከፍለን የምናስወግዳቸው ነገሮች። አሁንን የጠቀሙኝን መጽሐፍ ሀሳብ ጥናቶች ለማቅረብ እዚህ ጋር ስቀመጥ ያለኝ ስሜት ያለኝ መጫጫን ነገር በቴክኖሎጂ ወይ በሰርጀሪ ቢወጣ ምናልባት ከፍያው አስወጣ ነበር። እንኳንም ያልተቻለ፣ ምክንያቱ ሕይወቴን ሙሉ አንድ ነገር የገባኝ ነገር ችግሮቻችንን ተጋፍጠን መፍትሄ ባመጣን ቁጥር፣ ፍርሃቶቻችንን ፌስ ባደረግን ቁጥር የምንሰራው ማንነት በምንም የማንደራደርበት ምርጥ የሆነ ነገር ነው። ያንን ነገር ማድረግ የምትፈልጉ ከሆነ አንድ መጽሐፍ ዛሬ ሪከመንድ ላደርጋችሁ ዘ ማውንቴን እንደዚሁ የሚል በብሪያና ዌስት የተጻፈ መጽሐፍ አለ። ሁላችንም ወደፊት እንዳንራመድ ምንድን ነው ተራራ የሆነብን ነገር ብንባል፣ ከቤተሰብ እስከ ሀገር፣ ከአህጉር እስከ ዘር ብዙ ነገሮችን መጥቀስ እንችላለን። እነዚህ ነገሮች የሚጫወቱት ሮል የለም አ ምንም ጥርጥር የለም። ትልቅ ተራሮች ነው፣ ግን በእኛ ቁጥጥር አይደሉም። በእኛ ቁጥጥር ያለው እኛ ነን። ማውንቴኑ እናንተ ውስጥ ነው ያለ። ያንን ነገር ከተረዳችሁና ከተቀበላችሁ፣ ቀስ በቀስ እየኮተኮታችሁ ማፍረስ ትችላላችሁ። እንዴት ነው ነውቲ በእምነትም የሚባል ነገር አለ አደለ? ትንሽ የእምነት ያለው ይህን ተራራ ከዚህ ተነስተ ወደዛ ሄድ ሲባል ምናምን የሚባል ነገር ና እኔ በእምነት ብዙ እውቀት የለኝም። ግን ዋና ቁም ነገሩ ምንድን ነው? እምነት ሊኖር ይገባል። ይሄን ተራራ ዞር ለማድረግ እየኮተኮትን ኤቭሪ ዴይ፣ መጽሐፍ፣ ሀሳብ፣ ጥናት እያነበብን ውስጣችን ያለውን ነገር ሂል ማድረግ አለብን። ይሄ ውስጣችን ያለው ነገር ተራራ ሆኖ የሚታየው ነገር መልእክት የሚያስተላልፈው በስሜት ነው። ሶ ቤዚክሊ ምንድን ነው አሁን ያላችሁበት ቦታ አለ፣ መድረስ የምትፈልጉበት ቦታ አለ። በዚህ ሁለቱ መካከል ያለው ተራራ በብዙ አይነት ሳይንና ሲምፕተም ውስጣችሁን ያለ ይሄ ሰልፍ ሳበታጅ የሚያደርጋችሁ ነው፣ እራሳችሁ ላይ መሰናክል የሚያደናቅፋችሁ ነገር ነው። ይህን ነገር ረዳት የምትችሉት የመጀመሪያው ኢሞሽናል ኢንተለጀንሳችሁ ላይ መስራት አለባችሁ። ይሄ ራሳችሁ ላይ ያለው ተራራ የሆነ ተሸክሟችሁ ያላችሁት ነገር ሚስጋይደድ የሆነ የሰርቫይቫል ሜካኒዝም ነው ትላለ። ከዚህ በፊት እንዳነሳውላችሁ ነው። ዋሻ ውስጥ ያለ ሰው ሁል ጊዜ በተጠንቀቅ ነው የሚኖረው። ጭንቅላታችን ምርጥ መሳሪያ ነው፣ ካልተጠቀምንበት በተጠንቀቅ ነው የሚኖረው። አሁን እኔ የምፈራው ምንድን ነው፣ ኤቮሉሽነሪ አመጣጡ ኢሞሽንን ነግሬያችኋለሁ፣ ሰርቫይቫልን ነው የሚያስቀድመው። እዚህ ጋር ሪጀክሽንን እፈራለሁ፣ ምክንያቱም የምትሰሩት ነገር ሪጀክት ከደረገ፣ ኤቮሉሽነሪ ስፒኪንግ ወደኋላ ስንመለስ የሚያስገድል ወይም ደግሞ ራሳችን መከላከል አቅቶ ልንሞት ስለምንችል አሁን ሀያ አንደኛው ክፍለ ዘመን ላይ ሰው ወደደው አልወደደው ሰው ሪጀክት አደረገው አላደረገው ብዙ ሰው ጠላው አልጠላው ምንም የሚያመጣው ለውጥ የለም። እኔ ሰላሳዎች ውስጥ ያለኝ ኑሮ ሀምሳዎች ውስጥ እንኳን ብሆን በጣም ደስተኛ ነው። ያንን ነገር ያመጣሁት መጽሐፍ ሀሳብ፣ ጥናቶችን እያየው የተረጋጋ፣ ያለምንም ጋጋታ ደስተኛኝ እንድኖር ያደረገኝ መጽሐፍ፣ ሀሳብ፣ ጥናት። ያንን ነገር እንደ እኔ የተወሰነ ሰው ቢጠቀምበት ብዬ የማምነው ትልቅ ነገር ስለሆነ አምስት ሳንቲም ሳይከፈለኝ ይህን ነገር ለሰው እንዲደርስ እሞክራለሁ። እዚህ ነገር ላይ መጋፈጤ ማን ማንነቴ ላይ እየሰራው ነው። ነገ ምናልባት የተሻለ ነገር መስራት እችላለሁ ማለት ነው። ቁም ነገሩ ሚስጋደድ የሆነ ሰርቫይቫል ሜካኒዝም የሚባል ነገር ጭንቅላታችን ውስጥ አለ። ይሄ ሁል ጊዜ መልእክት የሚሰጠን በስሜት ነው። ፊሊንጎቻችን ጠላቶቻችን አይደል፣ መሴንጀሮች ናቸው መልእክተኞች ናቸው። ዲፕ የሆነ ሚኒንግ አላቸው ውስጥ ስር የሰደደ ሚኒንግ አላቸው። አዝናችኋል ወይ? ያዘናችሁበትን ያልሚት ያላረጋችሁት ነገር ስላለ ነው። ወን ዩር ኤንግሪ ስትናደዱ ባውንድሪያችሁ መስመር ያለፉባችሁ ሰዎች አሉ ማለት ነው። ጊልት የሚሰማችሁ ከሆነ ጥፋተኝነት የሚሰማችሁ ከሆነ ቫሊዩ የምታደርጉት ኢንቴግሪቲ ነው ማለት ነው። ትክክለኛ ነገርን ቫሊዩ የምታደርጉበት ነገር ነው። ቅናት ካላችሁ ጀለሲ ከሆናችሁ ዲዛይር አላችሁ ማለት ነው። ፍራ ከሆነ ዋርኒንግ ነው፣ መጠንቀቅ እንዳለባችሁ ነው። ኤምባረስ ስትሆኑ ስታፍሩ፣ ለሁሚሊቲ ለትህትናና ለእድገት እየጋበዛችሁ ነው። ሪግረታችሁ ጸጸታችሁ ትምህርት ነው። እነዚህ ነገሮች ዲፕሊ ኤምባደድ የሆኑ መልእክተኞች ናቸው። ይህንን መልእክት እንደሆነ አውቃችሁ ፍለፊት ያለው የጭንቅላታችሁ ክፍል ፍሮንታል ሎብ የሚባለውን ሪዝና ሎጂክ የሚጠቀመውን አዌክ አድርጋችሁ ለመፍትሄ መስራት ትችላላችሁ። ይህን ነገር አዌክ እያደረጋችሁ መስመሩን ማዘረጉ ከሆነ ግን በስሜት ተውጣችሁ ፍርሃቱም ድንጋጤውም ጭንቀቱ ምኑ ምኑም ይውጣችሁና ወደ አንድ እርምጃ መራመድ አትችሉም። ተወዛ ላይ መስራት አለባችሁ። ያንን ማታደርጉ ከሆነ በኦብሊጌሽን ነው የምትዋጡት። ይሄ ሳትወዱ በግድ የምትሰሩት ነገሮች ማለት ነው። እነዛ ነገሮች ብዙ ጊዜ ነዳጃቸው ፍርሃት ነው። በርናውት ታደርጋላችሁ። ከሰው ጋር ፉክክር ላይ ነው የምታተጉ። የተሻለው ነገር ምንድነው ትላለች? ፓሽነቱ በሆነ ነገር ላይ ፓሽነቱ ወዳችሁና ፈቅዳችሁ የምትሰሩትን ነገር ለይታችሁ አውጡ። ለዛ ነው እኔ ከራፐር እስከ ፊሎሶፈር የትኛውንም ሰው አውጥታችሁ ይሁ፣ ሁሉም የራሱ የሆነ ቪዥን ቦርድ አለው። ራሱ ላይ መስራት ነው ትልቁና ዋናው አላማቸው። የሆነ ከዚህ ምድር የዘለለ ስራ መስራትም ከፈለጉ ያ አላማ አላቸው። ያ ፓሽናቸው ነው። ፓሽናችሁን ወቁት። ፓሽናችሁ ላይ ስትሰሩ ወዳችሁና ፈቅዳችሁ የምትሰሩት ነዳጅ ስሜታችሁና ፍቅራችሁ ይሆናል። ከዛ ውጪ ኢቮልቭ እያደረጋችሁ አላማችሁ ጋር አላይን የሚያደርጓችሁ ሰውና ነገሮችን ብቻ ማድረግ ትጀምራላችሁ። አንድ አይነት ነገር ነው ምነግራችሁ፣ እስኪ ገባን ድረስ ነው። እኔ ከመቶ የተለያየ ነገሮች ሰምቼ ነው ዛሬ ውስጥ ስር የሰደደ ነገር እንዲኖረኝ ያደርገው። ከዛ ውጪ በኢንትዩሽን እና በኢንትሩሲቭ መካከል ያለው ልዩነት ለይታችሁ አውጡ። ቤዚክሊ ከአንጀታችን አይምሯችን ድረስ ቬጋስ የሚባል ነርቫል የቀጥታ መልእክት በቀላሉ እንዲሄድ የሚያደርገን ወሳኝ የሆነ የሰርቫይቫል እንትናችን ነው። ብዙ ጊዜም ኢንቱዲቭ እንድንሆን ኢንቱዊሽናችን በጣም አዌር ሆኖ ሃየር አለርት እንድንሆን የሚያደርገን ጋት ፊሊንግ የሚባለው ውስጤ የሆነ ነገር ጥርጣሬ ያለው ብለን በተረጋጋ መንፈስ ከላይ ሆኖ ጋይድ የሚያደርገን ኢንቱዊሽን ነው። ይሄ ጋት ፊሊንጋችን ነው። በአሁኑ ሰዓት ግን ኢንትሩሲቭ የሚባልም ነገር አለ ትላለች። ቤዚክሊ ይሄ በመደንገጥ በመረበሽ በመሸበር በመቸኮል የሚመጣ ነገር፣ ይሄ ኢንቱዊሽን አይደለም፣ ኢንቱቲቭ አይደለም። ይሄ ዝም ብሎ የሚያጋጨን ነገር ነው። እነዚህ ነገሮች ለይታችሁ የማታወጡ ከሆነ ጋት ፊሊንግ ብያለን ኢንትሩሲቭ የሆኑ ነገሮችን እንጠራቸዋለን። ከዛ ውጭ ዋና አንደርስታንድ ማድረግ ያለባችሁ አእምሯችን ሁልጊዜ ፍርሃትን፣ ለውጥን ይፈራል። ይሄ ኖርማል የሆነ ነገር ነው ምክንያቱም ፋሚሊያሪቲ እና ሆሚዮስቴሲስ የሚባል ነገር አላለች። ከማያውቁት መልአክ የሚያውቁት ሰይጣን የሚባል ነገር ነው ቤዚክሊ። ሶ ፋሚሊያሪቲ ሁልጊዜ የምናውቀውን ነገር ነው የምንፈልገው። ኢቨን ቢያመንም ደስተኛ ባንሆን ምንም ነገር የምናውቀው ነገር ላይ ኮንፈርት ይሰጠናል። ከኮንፈርት ውጭ የሚያደርገን ነገር ግን ዲስኮንፈርት የሚያደርገን ነገር አንፈልግም። ሆሞስቴሰስ የሚባለው ኢንተርናል ባላንስ የሚባለው ነገር ነው። ይሄ ደም ግፊታችንን የልብ ምታችንን ባዲ ቴምፐራቸራችን ምናምን ማኔጅ የሚያደርገው ሆሚዮስታቲክ የሚባለው ስቴት ውስጥ መኖር ነው የምንፈልገው። ያንን ነገር አንደርስታንድ አድርጉት። ዲስኮምፈርት ስትሆኑ፣ ከኮምፈርት ዞናችሁ ስትወጡ አይምሯችሁ ዴንጀር ብሎ አለርት ብሎ ያሳያችኋል። ይሄ ዴንጀር አለም፣ ጀስት ዳታ ነው ብላችሁ ማመን መጀመር አለባችሁ። ከኮምፈርት ዞናችሁ ለመውጣት ግዴታ ይህንን አመለካከት አዳብት ማድረግ አለባችሁ። ካልደፈረሰ አይጠራም እንደሚባለው ማለት ነው። ከማያውቁት መልአክ የሚያውቁት ሴጣን የሚባል ነገር የለም። ሁል ጊዜ ከዲስኮምፈርት ነው። ግሮዝ የሚመጣው እድገት የሚመጣው መሻሻል የሚመጣው። ይህንን እያመናችሁ ስትሄዱ፣ ሌላው የሚጋተታችሁ ነገር ፎልስ ዳይኮተሚ የሚባል ነገር አለ። አይምሯችሁ ሁለት ኤክስትሪም ነገሮችን በብዛት መያዝ ይወዳል። ወይ ጥሩ ነው፣ ወይ መጥፎ ነው፣ ወይ ሀብታም ነው፣ ወይ ደሃ ነው፣ ወይ ስኬታማ ነው፣ ወይ ወድቋል ምናምን ይባል ነገር አለ። ና ብላክ ን ዋይት አይደለም ዓለም ብዙ ጊዜ የብዙ ነገሮች ድምር ነች። ህይወት የረዥም ጊዜ ሂደት ነች። ግሬ የሆኑ ነገሮች፣ ሳደል የሆኑ ነገሮች ይበዛሉ። ስለዚህ ሁለት ኦፖዚንግ የሆኑ አይዲያዎችን ትክክል ሊሆኑ ይችላሉ ብላችሁ የምታምኑት ግን የሚቃረኑ ነገሮችን እያያዛችሁ እነ ሱ ነገሮች ላይ በአግባብ የምትሰሩ ከሆነ ኢሞሽናሊ ማቹር የሆናችሁ ነገሮችን በአግባቡ የሚወጣ ለችግሮች መፍትሄ የሚያመጣ ሰው ትሆናላችሁ። ያንን ነገር ለማድረግ ኮግኒቲቭ ዲስቶርሽን የሚባል ነገር አለ። ቤዚካሊ ኢራሽናል የሆነ ፎልቲ ፐርሰፕሽን ያለው አሮማሪክ የሆነ የሰርቫይቫል ጭንቅላት ነው ቤዚካሊ። ሶ ፎልቲ የሆነ ፐርሰፕቲቭ ያለው ሰው ነገሮችን ሁሉ በተሳሳተ ነው። ስለዚህ እሱም ነገር ላይ መስራት አለባችሁ። ከዛ ውጪ ወሪ የምታደርጉ ሰዎች ኤክስትሪምሊ ዊከስት የሆነ ዲፌንስ ሜካኒዝማችን ፍርሃት ነው። ፍርሃት በጣም ወሳኝ የሆነ የጭንቅላታችን ክፍል የሚጫወተው ነገር ነው። ሰርቫይቫል መቅደም ያለበት ነው፣ ግን ይሄ ከዋሻ ውስጥ ያለ ሰው የሚያደርገው ነገር ነው። ኤክስትሪምሊ ወሪ ማድረግ ቁም ነገሩ ምንድን ነው? የሚያስፈራ ነገር ሲኖር ኦኬ፣ ምን ሊያስተምረኝ ነው? በምን አይነት መልኩ ፕሪፔር ማድረግ አለብኝ? መቼ አጀስት አድርጌ አክሰፕት ማድረግ አለብኝ ነገሩን፣ መቼ እየቀየርኩኝ፣ መቼ መቀበል አለብኝ የሚለው ይሄ ፊት ለፊት ያለው ሎጂክና ሪዝን የሚጠቀመውን የጭንቅላታችሁን ክፍል እየተጠቀማችሁ መፍትሄ የማታመጡ ከሆነ ኦቨር እያረጋችሁ ኮንትሮል ያደረጋችሁ እየመሰላችሁ ህይወታችሁን በአግባቡ ሳታጣጥሙ ነው የምትኖሩት ማለት ነው ትላለች። ከዛ ውጭ የሆነ ማይ ፌቨሬት ቻፕተር ስለ ቻይልድሁድ እና ኦቨር ካምፐንሴሽን የምታነሳው ነገር አለ። ብዙዎቻችን በልጅነታችን በአስተዳደጋችን አንሪዞልቭድ የሆኑ ኢሹዎችና ና ኮተቶች አሉ። እነዛን ነገሮች አንሪዞልቭድ የሆኑ ኮተቶችን ብዙ ጊዜ ወይ ላክ ያደረግ ነው፣ የጎደለ ነገር ይኖራል። ፍቅር የጎደለን ይሆን ይችላል። አፕሩቭ ያልተደረግን፣ አቴንሽን ያልተሰጠን፣ ስቴብል የሆነ ሴፍቲነት የማይሰማው ብዙ ነገር የጎደሉን ነገሮች አሉ። እነዚህን ነገሮች ኦቨር ኦቨርኮምፐንሴት በማድረግ ኦቨር አቺቭ በማድረግ ያን ነገር እንዴት ነው ያለፈውን ነገር ለማረም የምንሞክር ሰዎች አለን። በአሁኑ ሰዓት ፒፕል ፕሊዚንግ የሚሆነው ሰው ለዛ ነው። ብዙ ጊዜ በልጅነቱ ተቀባይነት ካላገኘ ብዙ ጊዜ ተቀባይነትን ለማግኘት ኦቨር እየሄደ ሰው ለማስደሰት ይሞክራል። በልጅነቱ ስቴብል የሆነ ቦታ ላይ ያላደገ ሰው ከሆነ ሴፍቲ እንዲሰማው ያልተደረገ ከሆነ በአሁኑ ሰዓት ኦቨር ኮንትሮል በማድረግ እያንዳንዷን ስቴፕ ኦቨር ኦኬ ኦፍኮርስ ሎጂክ እየተጠቀምን ራሽን እየተጠቀምን መቆጣጠር ያለብን እንቆጣጠር፣ ግን ኦቨር ሲሆን ይሄ ብዙ ጊዜ በ ልጅነታችሁ ያጣችሁትን ነገር ኦቨርኮምፐንሴት ለማድረግ የምትገቡበት ስቴት ያን ነገር አንደርስታንድ አድርጋችሁ ሪፓረንቲንግ ትሏል። እንደ አዲስ ውስጥ ያላችሁን ኢነር ቻይልድ ማሳደግ አለባችሁ። ተቀባይነትን እያደረጋችሁለት ፔሸንስን እየነገራችሁ ነገሮቹ ከዛ ጊዜ ወጥታችኋል እያላችሁ ቀስ እያላችሁ ራሳችሁን ማሳደግ አለባችሁ። ያለበለዛ ሰፕረስ የተደረጉ ስሜቶች አሉ ወደፊት አነሳላችኋለሁ ጋቦር ማቴ የምርጥ መጽሐፍ አለው። ግን ሰፕረስ የተደረጉ ስሜቶች በውስጣችን እንዴት ነው ኢግኖር የተደረጉ ናም የተደረጉ ንግለክት የተደረጉ እንዴት ነው የተተዉ የደነዘዙ ችላ የተባሉ ስሜቶቻችን ሰፕረስ የተደረጉ እነዚህ ነገሮች መጥፎ ናቸው። ሪያክቲቭ የሆነ ቤቱ ምንት ስቴት ውስጥ ነው የምንገባው። በአግባቡ ህይወትን ማጣጣም በጭራሽ አንችልም። ስለዚህ እንደ አዲስ ኢነር ቻይልዳችሁን እያሳደጋችሁ፣ አክኖሎጂ እያደረጋችሁ፣ እውቅና እየሰጣችሁ፣ ዘወትር እየተከታተላችሁ በግንዛቤ ያንን ነገር ማሳደግ ትችላል። ውስጣችሁ ያለው ተራራ ብዙ ነው፣ እሱ ላይ ስሩ ነው በዛ ሂደት ውስጥ ስትሰሩ ልክ እርግብ ስትበር ክንፏንና ብቃቷን ተማምና እንጂ ቅርንጫፉን ተማምና እንዳልሆነው ነው። እናንተም ህይወት ላይ ብዙ ነገሮችን ስትሞክሩ ብቃታችሁና ችሎታችሁን ተማምናችሁ መብረር ትችላላችሁ። ከዛ በዛ ሂደት ዩ ል ሃ ካሬጅ ቱ አስ ለርን፣ ድፍረቱ መጠየቅንና መማርን ትማራላችሁ። ትረስት ማድረግን ትጀምራላችሁ። ትክክለኛ ዊዝደም የሚባለው የሰው ልጅ ጥበብ ውስጥ የሚገባው ማወቁን አለማወቁን ሲያውቅ፣ ሶክራቴስ ያለው እኔ ማውቅ አለምን ይላል። አለማወቁን ሰው ሲያውቅና ለማወቅ ሲጥር ትክክለኛ ጥበብ የሚባለው ነገር ውስጥ እየገባ ይመጣል። ከዛ ውጪ ዲስካምፈርታችሁ አንካምፈርታብል የሚያደርጋችሁ ነገር ስጦታችሁ ነው። ሁልጊዜ ወደዛ ነገር እንደውም ዲስኮምፈርት የሚያደርጋችሁን አንኮምፈርታብል የሚያደርጋችሁን ነገሮች ወደ እነሱ ነገሮች እንደውም ጭራሽ እየሄዳችሁ እራሳችሁን በሂደት ቴስት እያደርጋችሁ የተሻለ ቦታ መድረስ ትችላላችሁ። ስለዚህ ትሪገራችሁ አስተማሪያችሁ ነው። ስሜታችሁ መሳሪያችሁ ነው። ህመሞቻችሁ ህመሞቻችሁ አላማችሁን የምታውቁበት የምታገኙበት መንገድ ነው ብላ በደንብ አድርጋ ቆንጆ አድርጋ ጽፈዋለች። መጽሐፉ እንድታነቡት እኔ ሀይሊ ሪኮመንድ አድርጋችኋለሁ። ስለአዳመጣችሁን ከልብ አመሰግነው። ቴንክ ዩ